ወዳጃችን እማማ ሜኮ ናጋኦካን ተዋውቋቸው የመቶ ሶስት አመት የእድሜ ባለጸጋ ጸጋ ጃፓናዊት ናቸው። መቶን መድፈን ብርቅ በሆነባት ዓለም አይደለም መቶን ተሻግሮ ይቅርና እድሜ ገና ከ50 ከፍ እንዳለ ሸክሙ ከብዷቸው የሰውነት አጥንት ጡንቻዎች ሲዝለፈለፉ አጋዥ ሲደገፉ ማየት ቢለመድምና የህይወት ከሰዓት በኋላ ላይ ሲገኙ በጉብዝና ወራት ሲከውኗቸው የነበሩ ነገሮችን ሁሉ እቤት ቁጭ ብለው በትዝት አሻግሮ እያዩ መቆዘም የብዙ አረጋውያን እጣፈንታ ቢሆንም እማማ ሜኮ ግን እድሜያቸው መቶ ላይ ሶስት ደምሮ ቢገኝም በኔ እድሜ ላለ ሰው እጅን አጣጥፎ መቀመጥ አይበጅም፣ እንዲያውም ውሃ ላይ ተኝተው እጆችን እያወራጩ መግዘፉ ሳያዋጣ አይቀርም እያሉ ናቸው። የሃገረ ጃፓኗ የአማጉቺ ግዛት ተወላጇ አማማ ሜኮ ከዋና ጋር የተዋወቁት በ82 አመት እድሜያቸው ላይ ሆነው ነበር። አጋጣሚው ደግሞ ጉልበታቸው ላይ ህመም ቢጤ ደረሰባቸውና ለሕክምና ብለው ውሃ ዋናን ጀመሩት። እና ይኸው ከዚያን ጊዜ አንስቶ ያዘወትሩት የገቡትን ዋና ዛሬ ድረስ ዘልቀው በት የአለም ክብረ ወሰን ባለቤት ለመሆንም በቅተዋል። ከሁለት አመት በፊት ከእድሜ ከመሆናቸው ጋር ባደረጉት የ1500 ሜትር ነፃ ዋና ውድድር አሸናፊ መሆን የቻሉት እማማ ሜኮ መቶና ከዚያ በላይ እድሜ ባላቸው አረጋውያን ዘርፍ የዓለም ክብረ ወሰን ባለቤት ለመሆን ነው የበቁት። እስከ 105 አመቴ ድረስ መዋኘት እፈልጋለሁ የሚሉት እማማ ሜኮ እንዲህ በመቶ ሶስት አመቴ ንቁ ሆኜ የመገኘት ሚስጥር አመጋገቤን ማስተካከሌና የአካል ብቃት እንቅስቃሴ ማድረጌ ነው ሲሉ ይናገራሉ። ዛሬ ላይ ሌላ የዓለም ክብረ ወሰን በስማቸው ለማስመዝገብ ታትረው በሳምንት ሁለቴ ልምምድ እያደረጉ የሚገኙት እማማ ሜኮ መዋኛ ገንዳው ጋር ለመድረስ ደግፉ ያደርጉኝ የሚሉ ቢሆንም ውሃው ውስጥ ከገቡ በኋላ ግን ደጋፊ አያሻቸውም። ውሃው ላይ ጋደም ብለው እየቀዘፉ መንሳፈፍን ተክነውበታል። እንዳውም የእድሜ ኩያቸው ሆኖ ቢያገኙት የዓለማችን የምን ግዜው ምርጡ ዋናተኛን ማይክል ፊሊፕስን ራሱ እማማ ሜኮ ሳያስከነዱት የሚቀሩ አይመስሉም። የቻልኩትን ያክል እየጣርኩ ነው ሲሉም ነው እማማ ሜኮ ለውጥናቸው መሳካት ተግተው እየሰሩ እንደሚገኙ የሚናገሩት። የመጀመሪያው የዓለም ጦርነት በባተማ ግስት በ1914 የተወለዱት እማማ ሜኮ በእድሜ ዘመናቸው 22 የኦሎምፒክ ውድድሮችን ሲካሄዱ መመልከት እንደቻሉ ይሆናሉ ብሏል። አብሯቸው ልምምድ የሚያደርገው የ ሰባ ስድስት አመት አዛውንቱ ልጃቸው ሂሮይኪ ናጋኦካ ስለ እናቱ ልዩ ብቃት ሲናገር በጣም ገራሚ ሰው ናት። እንዴት ብዬ በዋኝ ያዋጣኛል የሚለውን አስባ ነው ውሃውን የምትቀዝፈው። ክብር ወሰኑን ለመያዝ ያወኛኘት ጥበቧን ለማስተካከልም እየጣረች ነው። በጣም ነው የምኮራባት ብሏል። ወዳጃችን እማምዬ ሀሳባቸው ሰምሮ የክብረ ወሰን ባለቤት የመሆን ውጥናቸው እንዲሳካና እድሜና ጤናውን አብዝቶ እንዲቸራቸው እየተመኘን፣ አረጋውያንን ቤት ውስጥ ተቀምጠው እንዲውሉ ከማድረግ ይልቅ ውሃዋናም ባይሆን በልካቸው የሚሆን አካላዊ እንቅስቃሴዎችን እንዲያዘወትሩ ማድረግ ለጤናቸው መስተካከል ትልቅ እገዛ ያደርጋልና ድጋፍ የማድረጉ ኃላፊነት የሁላችንም ይሁን እንላለን።